ክብር ሁሉ ለአምላካችን ይሁን። በዚህ ሰዓት ደግሞ እግዚአብሔርን እጅግ አድርገ ያመሰግናለሁ። እግዚአብሔር ደግሞ ዛሬ በህይወቴ ያስተማረኝን እግዚአብሔር ሁሉንም ሰው ስለሚያስተምርም እኔም ደግሞ እግዚአብሔር ስላስተማረኝ እግዚአብሔር ያስተማረኝን ቃል ሼር ላደረጋችሁ ፈልጋለሁ። የእግዚአብሔር ቃል እንደሚል ልጆችሽ ከእግዚአብሔር የተማሩ ይሆናሉ ይላል። ስለዚህ እኔም ከእግዚአብሔር የተማርኩትን እግዚአብሔር ያስተማረኝን ቃል ላካፍላችሁ እፈልጋለሁ። በሌላ በኩል ደግሞ የተለያዩ ሰዎች በተለያየ ጊዜ እና ሰዓት ጌታ ያስተማራቸውን የረዳቸውን ምስክርነት በመጽሐፍ ቅዱስ ተጽፎ እናገኛለን። ስለዚህ እግዚአብሔር ደግሞ ከእግዚአብሔር ጋር እንድንሆን ከእሱ ጋር እንድንሆን ከኛ ምን ይጠበቃል? ከእግዚአብሔር ጋርም ሆነው ደግሞ የተማሩ ሰዎች ምን ምስክርነት ለእኛ ትተውልናል? እነዚህን ነገሮች፣ እነዚህን ቃሎች ለማየት ይፈልጋሉ። ክብር ለጌታ ይሆን። ከኛ ምን ይፈልጋል? በተለይ ከኛ ከእግዚአብሔር ለመማር ከኛ ምን ይፈልጋል? ስለዚህ ከኛ ምን ይፈልጋል? የሚለውን ለመመለስ የእግዚአብሔር ቃል ምን ይላል? ሙሴ በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበር ይላል። ክብር ለጌታ። ስለዚህ ከእግዚአብሔር ለመቀበል እግዚአብሔር ትሁታን ሰዎችን ይፈልጋል ማለት ነው። ስለዚህ ለምሳሌ ሌላው ሰው ከእግዚአብሔር ጋር ባሳለፈው በደረሰበት መከራ ጠላት ባመጣበት ስቃይ፣ በሽታ፣ መከራ ያሳለፈው ጌታ ረርቶት ወደ መልካም ህይወት ተመልሶ የመጣ የእግዚአብሔር ሰው እዮብ ነው። እዮብ ምን አለ ሲመሰክር? እንሆ፣ እግዚአብሔር በኃይሉ ከፍ ያለን ነገር ያደርጋል። እንደ እርሱ ያለ አስተማሪ ማን ነው ይላል። ክብር ለጌታ። እዮ በትህትና ተምሮ ነው። ማን ነው እንደዛ ሰው መከራ ደርሶበት እግዚአብሔርን የሚያመሰግን? ማን ነው እንደዚህ ሆኖ በዚህ ዘመንስ ሊያልፍ የሚችል ግን እግዚአብሔር የረዳው ኢዮብን ትሑት ሰው ስለነበረ ነው። ምክንያቱም የእግዚአብሔር ቃል ሲመሰክር ስለ ኢዮብ በአንደበቱ ስንፍና አልተገኘም። ና እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም ብሩክ ይሆን ይላል። ክብር ለጌታ፣ ይሆን ስለዚህ ትህትና ዋናው ነገር ነው። ትህትና በምናልፍበት በእግዚአብሔር ፊት እግዚአብሔር ያ ያል የኛ ልብ፣ እንደገናም ደግሞ እግዚአብሔር ላይ ምን ያህል መታመናችን ነው። ሁሉን ነገር እሱ እንድናመሰግን እግዚአብሔር ይረዳኛል፣ እግዚአብሔር ረዳኝ እንድንል ትህትና ያስፈልጋል። ስለዚህ እግዚአብሔር ደግሞ ወደ ትሑታን ሰዎች ይመጣል። እንዴት ወደ ሙሴ መጣ እግዚአብሔር። በዛ ሰዓት በምድር ላይ ካሉ ሰዎች አንዱ ሙሴ ብቻ ነው። ሙሴ ደግሞ ሲጠየቅ እኔ አልችልም ነው ያለው። ምንም ነገር እኔ ይሄ ከባ ይቅርብኝ፣ ሌላ ሰው ፈልግ ነው ያለው። እግዚአብሔር ግን አስተምሮ መክሮ ምናለው እንግዲህ አለ በ በዘፀአት አራት ላይ አስራ ሁለት ሚሊ እንግዲህ አሁን ሂድ፣ እኔም ካፍ ጋር እሆናለሁ የምትናገረውን ደግሞ አስተምርሃለሁ አለ። ክብር ለጌታ ይሆን። ለምን ይሄ የሰው የትሑት ሰው መልስ ነው አልችልም ማለት። ወደ እነዚህ ሰዎች ነው እግዚአብሔር የሚያየው። ስለዚህ ለምሳሌ በስድስት ላይ መጽሐፈ እዮብ ላይ ስድስት ሃያ አራት ላይ የምንላል አስተምረኝ እኔም እላለሁ፣ የተሳሳቱትንም ንገረኝ። የትሑት ሰው የትሑት ሰው መልስ ነው። አስተምረኝ ይላለሁ፣ እኔም ዝም እላለሁ። አስተምረኝ ይላል። በዛ ሁኔታ ውስጥ ሆኖ እግዚአብሔርን የሚፈልግ ነው። ሌላው ቀርቶ ምን አደረግኩኝ ይሄ ሁሉ ደረሰብኝ ብሎ አጉረመርም፣ እግዚአብሔርን ያመሰግናል። ክብር ለጌታ ይሁን። በምሳሌ መጽሐፍ ላይ ምን ይላል ስለ ትሁት ሰዎች? ትሁት ልብ የስጋ ሕይወት ነው ይላል። ለስጋችን ሕይወት ለራሳችን ለምንኖረው ስጋ ነብስ የሚኖረው ስጋ ውስጥ ነው። እንግዲህ ለትሁት ትሁት ልብ የስጋ ሕይወት ነው። ክብር ለጌታ ይሁን። በሌላ ስፍራ በሌላ ቃል ወይም ደግሞ በሌላ አነጋገር ጌታ ትሁቶች እንደሚወድ ትሁት ሰውን እንደሚፈልግ ሲናገር በትንቢተ ኢሳይያስ 66፥2 ምን ይላል? እነዚህን ሁሉ እጄ ሠርታለችና እነዚህ ሁሉ የእኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሁት መንፈስ ወደ ትሁት ሰው መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ሰው እመለከታለሁ። እግዚአብሔር ወዴት ነው የሚመለከተው? ወደ ትሁት ሰው ነው። እግዚአብሔር በፍጹም ትቢተኞችን ትቢተኞችን ሁልጊዜ ይጸየፋቸዋል በአንደበታቸው የትህትና ቃል አይናገሩ። ስለዚህ እግዚአብሔር እንዴት ወደ ትቢተኛ ይመጣል? መልሱ ይሄ ነው። ጌታ ኢየሱስ ክርስቶስ ስለ ጌታ ኢየሱስ ክርስቶስ እንኳን በነቢያ ሲነገር በትንቢተ ሶፎንያስ ላይ ምን ይላል? በመካከልሽም የዋህ እና ትሑት ህዝብን አስቀራለሁ ነው። በትንቢተ ዘካሪያ ሶሪ በትንቢተ ሰካርያስ ላይ ዘጠኝ ዘጠኝ የሚንል አንቺ ጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉስሽ ጽድቅና አዳኝ ነው፣ ጻድቅና አዳኝ ነው፣ ትሑት ሆኖ በአህያም በአህያይቱ ግልገል በውርንጭላይቱ ላይ ተቀምጠው በአንቺ ወደ አንቺ ይመጣል። የሚያስገርም ነገር ነው። የሚያስገርም ነገር ነው። ጌታ ትሑታንን ይወዳል። ግን ዛሬ ለምንድነው ትሑት መሆን ያቃተን? ለምን ከእግዚአብሔር መማር ስለማንችል ነው። ከጌታ መማር ስለማንችል ነው። ስለዚህ እዮብም የመሰከረው ሙሴም የመሰከረው ለሙሴም እግዚአብሔር የመሰከረለት በምድር ላይ እንደ ሙሴ ያለ በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበር ይላል። ሙሴም በምድር ላይ ካሉ ሰዎች ለዚህ ነው እግዚአብሔር ወደዛ የመጣው። ለዚህ ነው ወደ ኢዮብ የመጣው። ከትምህርቱ ከምስክርነቱ ስለ ኢዮብ የምንሰማው በሰላሳ ስድስት ምዕራፍ ላይ በቁጥር 22 ኢዮብ የተናገረው፣ እነሆ እግዚአብሔር በኃይሉ ከፍ ያለ ነው። እነሆ እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል። እንደርሱ ያለ አስተማሪ ግን ማን ነው? እንደሱ ያለ አስተማሪ ማን ነው? ክብር ለጌታ። ስለዚህ ጌታ ኢየሱስ ክርስቶስም ሲመክር ጌታ ኢየሱስ በትንቢት እንደተነገረለት በዘካርያስ ዘጠኝ ዘጠኝ ላይ የተነገረው ወደ አንቺ ይመጣል ይሄ ትሑት ክብሩን ትቶ እንደ ባሪያ ሆኖ ሊሰደብ ሰዎችን ሊያገለግል ይመጣል ብሎ አስቀድሞ በትንቢት የተነገረው ስለ ትሑቱ ጌታ ኢየሱስ ክርስቶስ። ስለዚህ ጌታ ደግሞ ምን አለ ሲያስተምር፣ በዚሁ ላይ በማቴዎስ ወንጌል 11፥29 ምን ይላል? ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ፣ እኔ የዋህ በልቤ ትሑት ነኝና ለነፍሳችሁ እረፍት ታገኛላችሁ። ስለዚህ ጌታ ኢየሱስ ክርስቶስ እኔ በልቤ ትሑት ነኝ ካለ ትሕትና እኛ እኛ እንዴት ልንሆን ነው? እንዴት ልንሆን ነው የሚገባል። ዛሬ የቤተ ክርስቲያን ታሪክ በውድድር የተሞላው ማንም ሰው ዝቅ ማለት አይፈልግም። ዝቅ ማለት የሚል ሰው ስለሌለ እግዚአብሔር ማንንም አይማም የሚያይበት የሚያሳርፍበት ሰው አይኑን የሚያሳርፍበት ሰው የለም። ለምን ትሑት ትሑት ሰው የለም። ትሑት ሰው ቢኖር እግዚአብሔር ጸጋውን ለቤተ ክርስቲያን ያበዛል፣ ምክንያቱም የእግዚአብሔር መንፈስ በዛ ሰው ላይ ያርፋል። ስለዚህ እባካችሁ ከኔ ተማሩ እያለ ነው ጌታ። ዛሬ ያለችውን ቤተክርስቲያን ብናይ በተለይ በአሁን ሰዓት እንኳን ብንመለከትና ብንመረምር በትልቁ በተለያየ አይነት ነገር የቤተክርስቲያን ነገር ሲነሳ አገልጋዮች፣ ቅዱሳን የተባሉ አስተማሪዎች የተባሉ ፓስተር የተባሉ እርስ በራሳቸው ሲካሰሱ መንግስትም ራሱ ተቸግሮ ያለበት ጉዳይ የቤተ ክርስቲያን ጉዳይ ነው። ለምን ክርስቲያን ክርስቲያንን ይከሳል? እንኳን ዝቅ ብሎ ሊያገለግል እንኳን የወንድሙን የወንድሙን ምስጢር ሊጠብቅ የወንድሙን ድካም ሊደብቅ ቀርቶ ቤተ ክርስቲያን የመሰረተው ዘይት እየሸጠ ነው። አቤቱ ጌታ ሆ በሚል መንግስትን በማነሳሳት ሰምቻለሁ፣ በኢንተርቪው ትልቅ የእግዚአብሔር ሰው እኔም በአገልግሎቱ ተጠቅም ያለው ነገር ግን ከአንድ ትልቅ አገልጋይ ተባለ፣ የተባለ ትልቅ የተባለ አገልጋይ ትልቅ ጌታ ነው ግን ሲባል በሚዲያ ሲነገር በዩቱብ ላይ ስናይ መንግስት ወዴት ነው? እነዚህ ዘይት እየሸጡ እያለ ስማቸውን ሲያጠፋ ወንድሙን ሲከስ በገሃድ ምን ይሄ እንዴት ሆኖ ነው? እንደዚህ አይነት ሰው የቤተ ክርስቲያን መሪ ሊሆን የሚችለው እንዳውም እኔ ሰላሳ ዓመት ያህል አገልግዬ እንደዚያ እነሱ ሀብታም አልሆንኩም። እነኚህ ሰዎች እንደዚህ የሆኑት ዘይት እየሸጥሙ ተብሎ መንግስት በቤተ ክርስቲያን ላይ እንዲነሳ እያደረጉ ነው። ይሄ ከኛ ይጠበቃል? ይሄ ከትሑት ሰው ይጠበቃል? ባይሆን ወደ ጸሎት፣ ወደ እግዚአብሔር መመለስ እግዚአብሔር ችግራችንን፣ ክፋታችንን፣ ኃጢአታችንን እንዲያሳየን ቢጸለይ ኖሮ ይሄ ዛሬ እንደዛ አይነት ከቤተ ክርስቲያን መንግስትና ቤተክርስቲያንን የሚያጋጭ አይፈጠርም። አስቀድሞ ትንቢት ይነገረም ይሰማ የለም። ስለዚህ እንዴት ያሳዝናል! አንድ ሰው ወንድሙን መክሮ መመለስ ሲችል እንደገናም ደግሞ ጌታ ኢየሱስ ክርስቶስ ዘይት እየቀባችሁ ፈውሱ ብሏል። ይሄ ሰው ይሽጥ አይሽጥ በምን ይታወቃል? የግድ ቤተክርስቲያን ስላደገች እግዚአብሔር በሰጠው የጸጋ ስጦታ ይሄን ስላደረገ እንደዚህ መባል ይገባዋል? እኔ በብዙ ነቢያት ተጠቅሚያለሁ፣ ግን እኔ ዘይት ሲሸጡ አላየሁም። ግን ማንኛውም ሰው ማንኛውም የሚጠቀም የቤተክርስቲያን አባልም ይሁን ምዕመንም ይሁን ለቤተክርስቲያን መባል ይሰጥ ይችላል ለምን አገልግሎታቸውን፣ የእግዚአብሔር ቃል ስለሚል ግን አሳፍርም ወይ በወንድሙ ላይ አንድ ትሁት ነው የተባለ ሰው አገልጋይ ነው የተባለ ሰው መንግስትን ሲያነሳሳ ቤተ ክርስቲያን እንድትዘጋ እንደዚህ ስለሚያደርግ በሐሰት ያው እግዚአብሔር ከእሱ ጋር ካልሆነ ሰው አጋንንት ሊያስወጣ ይችላል። እግዚአብሔር ከእሱ ጋር ካልሆነ ሰው ሊፈውስ ይችላል። ዘይትስ ቢሆን እግዚአብሔር ኃይል ከሌለበት የመንፈስ ቅዱስ ኃይል ከሌለበት እንዴት ሊሆን ይችላል? ስለዚህ በቅናት ዛሬ በቅናት ቤተ ክርስቲያን የተሞላችበት ምክንያት ትሑት ሰው ስለሌለ ነው። ትሑትን ትህትና የልብ ጉዳይ ነው። ስም ትሑት ስለተባለ ሰው ትሑት ሊሆን አይችልም። ጌታ ኢየሱስ ግርግን ያለው ከእኔ ተማሩ፣ እኔ ትሑት ነኝ። ትሑት የልብ ውስጥ ጉዳይ ስለሆነ ሲወጣ ደግሞ ዝቅ ማለትን ሌሎችን ማገልገልን እኔ አንተ ትሻላለህ ወንድሜ ብሎ ባይሆን እንኳን እባክህ ጸልይልኝ ወይም ደግሞ ልጸልይልህ፣ እንደዚህ ሁኔታ ተሰምቶኛልና እንደዚህ እንደዚህ ነው ብሎ ወንድሙን አሳልፎ ከመስጠት ይልቅ አሳልፎ ለመንግስት ከመስጠት አሳልፎ ለጠላት ከመስጠት ይሄን ማድረግ ይገባው ነበር፣ ይሄን ማድረግ ይገባው ነበር። አንድ አገልጋይ የተባለ ትሑት ከሆነ ማለት ነው። ግን በቅናት ይሄን ያህል አገልግዬ እንደዚህ ስላልሆነልኝ እነሱ ይሄን የሆነው የሆኑት እንደዚህ አድርገው ነው። በጣም በጣም ሁላችንንም የሚያሳፍርና ሁላችንንም የሚያ ሁላችንንም የሚመለከት ነገር ነው። ስለዚህ አሁንም ወንድም ወንድሙን አሳልፈው እንዳይሰጥ በዚህ ጉዳይ ቤተክርስቲያን እንዳትወቀስ የሚመለከታቸው ሰዎች ቢጸልዩና ቢገስጹ ቢጸልዩና ቢያስተምሩ በትህትና ቢያስተምሩ ከብዙ ነገር ልንጠበቅና ልንድን እንችላለን። ክብር ለጌታ ነው። ስለዚህ ትልቁ ነገር ትህትና ያስፈልገናል። ለመማር ትህትና ያስፈልገናል፣ ለማስተማር ትህትና ያስፈልገናል፣ ለማገልገል ለሁሉ ነገር ጌታ ትህትና ተናግሯል። እንደኔ ከእኔ ተማሩ ማለት እንደኔ ሆኑ ማለት ነው። ስለዚህ ክብር ለጌታ ይሁን። በመጨረሻ ደግሞ ጌታ ኢየሱስ ክርስቶስ በዚህ ምድር ያለውን አገልግሎትን ጨርሶ ወደ አባቱ ሲሄድ ሌላው የሚያስተምረው የምልክላችሁ መንፈስ ቅዱስን ነው። እሱ አጽናኝ ነው፣ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ያሳስባችኋል። ይኸው። ስለዚህ መንፈስ ቅዱስ በእኛ ቢሆን ይሄን ሊያሳስበን ይገባል ነበር። አሁንም የሚያሳስበ መንፈስ ቅዱስ ይሄ ነው። ትሑት መሆን ይገባናል። ወንድም እንዴት ወንድሙን ይከሳል? ቤተ ክርስቲያንን እንዴት አሳልፎ ለመንግስት ይሰጣል? እንደዚህ ይሁን ብሎ ከመንግስት ጋር ተባብሮ ቤተ ክርስቲያን እንድትዘጋ ያደርጋል። እንዴት ሆኖ ይሄ ትህትና ነው እንዴ? ስለዚህ እግዚአብሔር የሁላችንን መተላለፍ የሁላችንንም በደልና ኃጢአት በደሙ ይጠብልን፣ ጌታ ይችላል። ስለዚህ እግዚአብሔር አሁንም ጸጋን የሚሰጠው ኃይልን የሚሰጠው መንፈስ ቅዱስን የሚሰጠው ለዛ ለትሑት ሰው። ስለዚህ ጌታ ኢየሱስ ክርስቶስ ትሑት ሆኖ ነው የመጣው። ማን ነው? በአህያ ቡርንጭላ የሚቀመጥ ንጉስ? ግን እሱ ትሑት ሆኖ በአህያዋ ግልገል ተቀምጦ ወደ ኢየሩሳሌም ገባ። ንጉስ የት ቦታ ነው? በቻይሮ በሰረገላ ነው፣ በስንት ታጀብ ነው እንጂ የሚሄደው እሱ ራሱን ዝቅ አድርጎ ባህያ የቱ ቡርንጭላ ተቀምጦ ወደ ኢየሩሳሌም የመጣው ወደ ህዝቡ የመጣው ህዝቡን ለማገልገል። ስለዚህ እግዚአብሔር አሁንም ይሄንን እግዚአብሔር ጸጋውን እንዲያበዛልን እግዚአብሔር ትሑት ሁሉ ስጦታ የሱ ስለሆነ በመንፈስ ቅዱስ ትሑት እንዲያደርገን እንዲያበራልን ለሁላችን ለቤተ ክርስቲያንም ለራሳችንም መጸለይ ያስፈልገናል ማለት ነው። ክብር ለጌታ ይሁን። እግዚአብሔር ደግሞ ሁሉን ይችላል። እግዚአብሔርን እጅግ አድርጌ አመሰግናለሁ።